ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። እውነት እንደምክረን ራስቸን ስለኖርኩ እማስታውስበት መከራ ሰጠኝ ተብሎ ነው መመስገድ ያለበት። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትና ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው ለምኖ የሚያድን የሚያድን መልአክ እንደ እግዚአብሔር ያለ አለን። ባለ ትዳሮች ሲጣሉ እኮ ነው ባጋ ባጋባናቸው በ20 አመታቸው እኮ ነው ቤተ ክርስቲያን ሲመጡ ሲጣሉ ነው። ይው ከተጋባና ያመታችን ነው ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት ሀያ አመት ጠፍቶ ኖሮ ምናምን መከራውን ኖ ተደዝድዞ ነው መከራችን። ተመስገን፣ እንኳን መጣችሁ። አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ስራ ሁሉ ከባህሪ አባቱ ከአብ ከባህሪ ህይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን አዋርያት፣ የቅዱሳን ነቢያት፣ የቅዱሳን ሰማይታት ጻድቃን ረዴታቸው በረከታቸው ከእኛ ጋር ይሁን። እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ልክ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚደርስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው ነው አይደለም? እስቲ ነው የሚል ነው። እሺ፣ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው፣ ካልሆነ እንለፈው። ርስን የሁላችሁም ጥያቄ ነው። እሺ፣ በብዙ ሰው የማያምኑ ሰዎችም ይሄንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው፣ በሱ ዘንድ ክፉ የለም። አልቦ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር፣ የእግዚአብሔር ባህሪ ሁሉ ፍጹም ንጹህ ነው። እግዚአብሔር ባህሪው ንጹህ ነው ፈቃዱ ደግሞ መልካም ነው ሄር እግዚአብሔር ለለይት ያገሰው ወአድህኖሙ በጊዜ ምንዳቤሆሙ እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው ወምስካይ ነውቱ አምላኩ ለያይቆብ ያይቆብ አምላክ መጠጊያችን ነው ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ የሚያሳየው እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለህይወቴ እግዚአብሔር የህይወቴ መታመኛዋ ነው፣ ምንም የምፈራው ነገር የለም። እመኒ ጸብ አን ይታአይን ይይፈራህን ልብየ ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛ ይነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ኑራል አነውቱ ኖላዊ ሄር ዘበአማን እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሁኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው። እሱ እግዚአብሔር ንጉሥ ሆኖ መጠበቁ አምላክ ሆኖ መጠበቁ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው፣ ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸርረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል፣ እኔ በጎች በር ነኝ ዘዋን ታቤ ውቱ ይድህን በእኔ በኩል የሚገባ ይድናል ይበው ወይ ወጽ ይገባል ሊወጣል ወይ ረክም ራእየ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘ የሃይደን ይሆን እምዲ የበጎችን ከጅ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው እረኛችን ነው መልካም ነው ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነው እግዚአብሔር ለወልዱ ከመ ይታጎል ኩሉ ዓለም አላ ከመ ይህየው እግዚአብሔር ዓለም ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም፣ ይላል። እግዚአብሔር ዓለም ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይህያው ኵሉ ዓለም ዘአነ ቀዳሚ ሆሙ ለሓጣን የሓጣን መጀመሪያቸው የመሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይ ኩን ፈቃድህ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉ ፈቃዱስ ለእግዚአብሔር ድህነት ዓለም ውዕቱ ይላል። እግዚ ፈቃድህ ይሁን እያልን እንጸለያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል። ለፍጥረት ሁሉ ይረራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላዕለ ነፍሰ እንስሳሁ። የጻድቅ ሰው ነፍስ ለእንስሳ እኳን ይራራል ይላል። ጻድቅ ለእንስሳ እኳን የሚያዝን ነው። እግዚአብሔርን ተዉት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ፣ ለእንስሳት የሚያዙ በገጠር ያሉት ያዝናሉ። የከተማው ሰው እንጃ፣ እኔ አላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራን ጨርስ አትጨደው፣ ለዳህና ለአውሬ ተው ተብሏል። ርኅራዬ የብሉይ ኪዳንም የአዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ሥራ ነው ይሄ፣ ርኅሩሁን ነው። በእናትና በልጅ መካከል ገብተ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር ለእንስሳቱ ርህራሄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስራ ተሰርቷል። እግዚአብሔር በሬና በሬ እንዳይዋጋ ስራ ተሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈ እንደ ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮና ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር ሁሉም እንኳን እሱ እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። ስድስት ቀን የፈጠረው ፍጥረት ሁሉ ወርእየ እግዚአብሔር ከመ ሰናይ፣ ወርእየ እግዚአብሔር ከመ ሰናይ፣ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ፣ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የት ሂዶ ክፉ ይደርስብናል የሚል ጥያቄ ሁላችንም ይጠይቃል ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣበት ብሎ ደግሞ ይጠይቀናል ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች ለምንድነው እግዚአብሔር የማያዝንልኝ አንዳንድ ጊዜ ደግሞ እንዲሁም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይለ እግዚአብሔር በእኔ ስቃይ ደስ ይለዋል ወይ ለምን ደግሞ እኛ ስንሰቃይ ዝም የሚለው፣ የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመጽ ሰላመ እፈጥር ሰላመ ወእገብር ኪተ። ሰላምንም አመጣለሁ፣ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይሄንን ፈጠርኩ ይላል። ስኔተ ኢሳይያስ ምራፍ 45 ቁጥር ስድስት ላይ እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ ብርሃንን ጨለማንን ጨለማን ያለሁ ይላል። እዚያ ላይ እግዚአብሔር መልካም ነዋል። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል ይፈጥራል? ምን ትላላችሁ እንዴ? ይፈጥራለሁ ያለቁ ራሱ እግዚአብሔር ራሱ እኔ ክፋትን እፈጥራለሁ እዚህ ቁመጻፍ ቅዱስ ላይ ነው እግዚአብሔር እንደዚህ ብሏል። እግዚአብሔር ክፋት እንፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን ምፈጥር አምላክ ነኝ ይላል። እኔ ሰላምን ማመጣለሁ ጦርነትን ማመጣው እኔ ነኝ ይላል። ከዚያ መልሶ ሰው ደግሞ ምን ይላል? ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ እያኔ ክር እግዚአብሔር በእኩ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን ፈጥራለሁ። አልተጋጨም? ተጋጭቷል። ተጋጭቷል። አልተጋጨም። አንስታሴዮስ የሚባል ሊቅ ምን ብሎ ይናገራል፣ መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ፣ መጽሐፍ ተጣልተው አያውቁም ብሎ ይናገር። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ፣ እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል ይረዳናልም። ልብ በሉ እንዲያው ምንድነው የሚለው ወይ ፈቅድ ምክንያት ለድን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው የሚያድን ነገር ከዚህ ሰውዬ ምን ላገኝ እንዲ ምን አይችልም አረው ነው የሚለው እንጂ እግዚአብሔር እንዲው በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ሱ ኑሮ በፊት ማን ይቆማል ያለ ዳዊት። ይህን ኃጢአትን ብትቆጥር ባንተ ፊት የሚቆማን ማንም አይቆም። ቸርነትን ነው የሚቆጥር እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኑሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል ለምን ማለት መስላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ፣ ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው አካልህን እንኳን ለእግዚአብሔር ቆራርጠ ለሰማይትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እኳ መስጠት ቢሆን ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለእኛ የሞታ አምላክ አኮ በመላክ አኮ በተንባል መላክ ልኮ አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን፣ እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድነው እንደው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ንገር ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ ፈጥራለሁ ብሎ አላላልቅም። ቅድም ልትሉ ይችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ነው ክፉ ሲመጣ ዝም ይላል? ነው እስኪ በሉ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ኢይትሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። አይ በደንብ ስሙ፣ ያለ እግዚአብሔር ፈቃድ ምን አይሾምም። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገን ይሾመው እ ነው አዎ አይደለም ሁሉም ባለስልጣን ማለት ነው እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምገሙ ችግር የለም እውነቴን እኮ ነው ማለት ነው ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው ስለዚህ የድሮዎቹን መገምገም ትችላላችሁ እና እንደው ሁሉንም እግዚአብሔር የወደደ የወደደ የተሾሙ ናቸው ምን ይመስላችኋል ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው እስቲ ይፈቅዳል በሉ ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው፣ ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው። ገና ስለ ቅርብ ለማድረግ ለእናንተ እንዲመቸ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ፣ በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ለሚባለው ፐርሚሽን ይባላል። ስራ ከጠቀመ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬ ያለው ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል እንዲሰራ ያደርጋል ዊል የሚባለው ደግሞ ወዶ የሚሰራውን እግዚአብሔር እንድንጸልይ ይፈቅዳል በሉ እንድንጾም እንድንጸድቅ እንድንታረቅ ይሄ ፈቃድ ነው ይባላል ይሄ ፈቃድ ማለት ማለት ውዴታ ወዶ የሚያደርግልን ነገር ገብቷቸዋል ልዩነቱ ገብቷቸዋል ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ዝም ብሎ ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት፣ ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል? ነው ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ና ማናት የተሾምና ሰውን ጨርስልኛ ይላቸው እግዚአብሔር እንደዚያ ብሎ ይሾም ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ፣ ስለዚህ ክፋትን እንፈጥራለሁ ማለቱ ክፉ ሲመጣ ዝም ላለው ነው። ወይም ምን ማለት መሰላችሁ፣ የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረዴት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሰዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ፣ መዝሙር ዳዊት ላይ እንዲህ እሚላለ መዝሙር ዘጠኝ ላይ ውሃ ቆሃጥ እግዚአብሔር ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ አወቀው ማለት ማለት ነው እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር፣ ቀን ዘፈን እንደ ማለት እያቀላቀለ እግዚአብሔር አወቀው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻች። እንደ ደረቅ ሰው ይላሉ እንደ ደረቅ ሰው። ደረቅ ሰው እንደው ጣየም ማርጊዮ ነው እንጂ ሌላ ነው የሚላ አንድምታው ደረቅ ሰው ነው። ምን ማለት ይመስላችሁ? አቅም የሌለው ሰው ዋ እኔ አንተ ሰው ረፍ ብያለው ሲለም ነን ወንድ እስኪ ነካኝ ወተት ነው እንጂ ደማ ይወጣኝ እሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት በሉ ይበሉኝ እሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ቅሰፈኝ፣ ቅሰፈኝ፣ ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተመላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል። ጨካኝ ይሆናል። ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከእኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆኑ ይችላሉ፣ በጭካኔ ሊሆኑ ይችላሉ። መተው እንዲሰለጥኑ ነው ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። እንደተባለው ተባለው ማለት ነው። አንድ ዲያቆን ነው አይደል የተባለው መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷሉ የዮብን መጽሐፍ ያነባላል። እንዲያው እኮ ይገርማል። እና የሚያነበው ደግሞ አነግስ ብእሴ መደልዎ የሚለውን ነው። አጼ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግሳለሁ የሚለው ነው የሚያነበው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት? እሳቸው ቀጥሎ ያለውን እሱ ግን አይላትም አውቀ አውቆ በይንተ ከህዝብ የሚለውን ጨምረው እንጂ አሉት አሉ። ስለ ሕዝቡ ክፋት የሚለውን ጨምረ አነባው አሉት። ስለ ምን ክፋት ነው? ስለ ሕዝቡ ክፋት ነው። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን እኛ በሉ በሉ ነገሩ እንጂ እኛ ነን ክፉ ነገርን የምናመጣው? እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም ላለው አሰናብተዋለሁ ማለት። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ አሰለጥነዋለሁ? ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም? ይወደናል። አይፈልገንም? ይፈልገናል። አያዝንልንም? ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም፣ እሱን በጸሎት ማነጋገር አንፈልግም፣ ህጉን መፈጸም አንፈልግም፣ በቤቱ መኖር አንፈልግም፣ መታረቅ አንፈልግም፣ መስማማት አንፈልግም። በምን በምን መልኩ ይጠብቃል? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳ፣ የሚከፍትልኝ ቢኖር እራት ትበላለህ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው። ደጅ ያለው ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። ቅዱስ እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይለን። ለማድረግ ነው በሉ ንገሩኝ እንጂ አቤት አስፈራርቶ ወደ ሌላ ባምጥ ይሄን ቅዱስ አንሳፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር እኔ አላውቀውም። የዱሮ ሁሉ ቁማር አለ። ምን ግጫ ምናምን ቅልቦሽ የሚባላለ በገጠር ይሄ ገበጣ በጣም ብዙ አለ። በቃ የሱን የቁማር አይነት የገጠር ቁማር ነው ይሄ። እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች? ይችላል ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት እልክበታለች ይችላል ህፃን ሆኖ እያካስቸገራት የሚሉ ሚሉ ሰዎች ትልክበታለች ያ ህፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስሏቸዋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርገው እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደኛ እኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃል እግዚአብሔር ስላልመለሰን ምክር ስላልመለሰን ንሳባ ስላልመለሰን መጽሐፍ ስላልመለሰን ስብከት ስላልመለሰን ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ ማረ ክርስቶስ እዚ እንደ የዚያን ጊዜ እኮ ታምር እኮ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ አንድ ጊዜ በኮቪዱ ጊዜ አንድ ወረዳ ገጠር ወረዳ ላይ ነበር እና መነኮሳት ጓደኞች አሉኝ አባቶች የወረዳው ካቢኔ በሙሉ ንሳ ገባ። ከነሱ እንደው ሁልጊዜ ኮቪድ ኮቪድ በሆነ አልኩኝ። እንደው ካቢኔ ሁሉ ንሳ እንዲገባ እንደው ኮቪድ ትንሽ ቆይ ተባለ። ያስበላል በእውነቱ ማለት ነው። አሁን ሰው ይኸውላችሁ፣ እግዚአብሔር የሚያስፈራረው ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ አምና የነነ ነው እንግዲህ ታስታውሳላችሁ አይደል፣ ሁልጊዜ እንሰበሰባለ ችግር ሲመጣ እግዚኦ ባረ ነ ክርስቶስ እንላለን እና ፊቱ ግን እነዚ የሚያስፈራረው የሚያስፈራሩ ነገሮችን ምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አላደለም። እንዲህ ሰበስበን ነው። እግዚአብሔር ለነነዌ ሰዎች የሰዎች የሚገለብጥ መከራ መጣለሁ ያላቸው ተመልከቱ። ይሄን የእናትነት ስራ ነው የሚሰራ ነው። እግዚአብሔር ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደ እሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ አንተ እምነ ያለው፣ አንተ አባታችንና አንተ እናታችን። እግዚአብሔር እናት ነው፣ ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለው አስፈራራቸው፣ ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? ምን አላችሁኝ? ምን አላችሁኝ? አንዳንድ ጊዜ ሕፃኑን ስናስቸግር ትዝ ይላችኋል። ለከተማ ሰው ምሳሌ ቅርብ አይደለም። አንተ ነዚያ ምድጃ እየቆሰቆስ ያደርከው እኛ ስቶብነን እንዳትሉ። እኛው ምድጃ ሲነድ ዱሮ እሳት ማማ እያልን እናስቸግራለን። እሳት እኮ ነው የምንለምኑ። ከዚያ መጨረሻ ላይ እምቢ ካል ኡፍ እያሉ ያሉ ያስፈራሩናል። እንግዲህ ቅመሰው ብለው ተርኮስ ያደርጉናል። ድግም ቀን እሳት የሚባል አንቀም እሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። ኡፍ ይለናል። እናታችን አባታችን ስለሆነ መመለስ ካቃተን አንዳንድ ጊዜም ተርኮስ ያደርገናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላችሁ። እኔ እውነቴን እኮ ነው። እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋ ነው አይደለም። ልጅ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ። ነገር እኮ እግዚአብሔር ጋነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጡ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልክቶ እውነቱንም ነገራቸው። ጌታው ለምንድን ነው እንዴው አክስቴም፣ ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ ሁለት ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀበረብኝ፣ ደሞ ይሄኛው ተቃጠለብኝ፣ እንደዚህ ያለብኝ ጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጅ ወደ ቤቴ ኑ ማለቱ ነበር። እንዲህ አርገ ትፈልገኛለህ ወይ? ረስቼህ ስለኖርኩ እማስታውስበት መከራ ሰጣኝ ተብሎ ነው መመስገን ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው መጽሐፍ ቅዱስን ደብዳቤ ጽፎ ላከ። ንስሐ አባት ላከ። መጽሐፍትና ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን። አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድና መልአክ እንደ እግዚአብሔር ያለ አለ እንዴ? ለምን እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣውስ ያመልኩ። ሙሴ አቤት። ተወኝ። ማጅላ ጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስለ ይዞት ይጅላ ጠፋቸው። እንደው እኮ ይገርባል እኮ እግዚአብሔር የሚያደርገው ነገር። ኧረ ተው አታጥፋ እንደ ማብላት ሲያቅተው ጊዜ በረሃም ጥቶ ጨረሳቸው ነው የሚለው አለ። ሙሴ እግዚአብሔር እንዳይሰደብበት ነው እሱ 40 ዓመት ማብላት ሲያቅተው በረሃም ጥቶ ጨረሳቸው ነው የሚለው አለ። እንዲሁም እነሱን አታጥፋ። አባቶቻችን ሲተረጉሙ ወይም አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል ከቃሉ ጋር ናችሁ ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ እንዲያው አሁን ሰውየው በዚህ ስለሌለ ተመስገን ነው ልናገር ተነግሮ ተነግሮ ይሄንም አይሰማውም ችግር የለም ተነግሮ ተነግሮ ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃለሁ ተመስገን ነው እንኳን ቲቪ መጣ እንዲ እውነት የምኮን መለክታቸው ስንቱ ሰው ነው? ስንት አመፀኛ ነው? ጸበል እንደምን ሰነበታቸው አማን ነው ሰላም ነው ፒስ ነው እሚለው ሁሉ ጸበል ሲያት፣ እግዚአብሔር ይመስገን እግዚአብሔር ይመስገን እሚለው እንዲሁ። እግዚአብሔርማ ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራችሁ። እግዚአብሔርማ ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ሲትርኩም ኩም፣ ሽሽ ብቅ እንዲሁ። ለተቸገረ እንድናዝን፣ አረማመዳችን እንኳን ልክ እንዲኖረው፣ ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል። እንዲህ እውነቴን ነው ስንቶቻችሁን እስኪ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባለ እንዲህ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው፣ በሃያ ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባን የዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝ ማለት ይጀምራል። ማለት ሃይማኖት ጠፍቶ ኖሮ ምናምን መከራውን ሆኖ ተደዝድዞ ነው እዚህ ወዲያ። መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋ መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላ ያደርግ ይችላል። እንድን መጣም ከፈለገ እግዚአብሔር ሰው እንዲጠላን ነው አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይህ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይሄንን ነው። እኛም ነገ ከነገ ወዲያ፣ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራ ይፈልጎ ነው ነው ማለት ያለብን።